በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የቀዳሚት ድርሳነ ማሕየዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በማመን ሁሉን የሚታደግ ሁሉን የሚያድን የጌታችን የመድኃን ያለምን ሞቱንና መከራውን የሚናገር በዕለተ ቀዳሚት የሚነበብ ድርሳን ይህ ነው። ጌታችን ኢየሱስም ኤሎሄ ኤሎሄ ኤልማስ ሰበክታኒ እያለ አሰምቶ ተናገረ። ይህንንም ማለት ፈጣሬ ስለ ምዕመናን ለምን ተውከኝ ማለት ነው። እዚያ የቆሙ አይሁድ ግን ይህስ ኤልያስን ይጠራሉ አሉ። ከእነዚያም በትዕቢት ቃል ኤልያስ መጥቶ ያድነው እንደሆነ ተውት እንየው አሉ። ጌታችን ግን ፈጣሬ ለምን ትተወኛለህ ያለው ከሰማይ ረዳት ሽቶ አይደለም የብዙ ብዙ የሚሆኑ የመላእክት ፈጣሪያቸው ነውና፣ ጌታችን ፈጣሪ ለምን ትተወኛል ማለቱ ግን በበቀል ያገኘንን እርግማን ያርቅልን ዘንድ ነው። ከአዳም ጀምሮ ያገኘንን መከራ ከእኛ ያርቅ ዘንድ አባቱን ለመነ። እርሱን በመበደላችን እግዚአብሔር ከተሆነ ከእኛ እንዳንዱ ራሱ አንድ እንደሚያደርግ ሆኖ ስለ እኛ ይለምን ዘንድ እርሱ እኛን መስሏልና ሥጋ መልበሱን ነው። ነፍሱን ከሥጋ ወለያለው ብሎ ያን ጊዜ በድፍረት መልአከ ሞት ወደ እርሱ መጣ። ኤሎሄ ኤሎሄ ኤልማስ ሰበቅታኒ እያለ ሲናገር በሰማው ጊዜ የፈራ መስሎት በሌላው እንዳስለመደ ኤሎሄ ኤሎሄ ኤልማስ ሰበቅታኒ ማለቱ መከራን ያረቅ ዘንድ ሙስና መቃብርን ያጠፋ ዘንድ መርገምንም ከእኛ ይለይ ዘንድ እንደሆነ አላወቀም ነበርና ሰውም በመሆኑ በመለኮትነቱም ክቡር ንጹሕ ነውና በኀጢአት ምክንያት እርሱን የሚከራከርበት መልአከ ሞት ምንም አላገኘም። በሰውነቱም በመለኮትነቱም ንጹሕ ክቡር ነውና፣ ከዚህ በኋላ መልአከ ሞትን ስለመደፋፈሩ ስለ ወዲያና ወዲህ እንዳይል በነፋስ አውታር አጽንቶ አሰረው። ልብሱን ገለጠለት እንዲያየውም አደረገው። መላእክትንም በከበረ በመስቀሉ ዙሪያ ዘንብለው ወድቀው ስላያቸው የእግዚአብሔር የባሕሪ ልጅ እንደሆነ ተረዳ። በክፉ መከራ በጽኑ ፍርሃት ተይዞ ከመከራው ጽናት የተነሣ ላብ አላበው። ከሥራቱ በፈታው ጊዜ ግን ላቡን አጠፋለት። መቆምም በካሳ የሆነለት ዘንድ በጌታችን በኢየሱስ ፊት ቆሞ እየሰገደ ማለደ። በራሱ ፈርዶ አዳምን ከነድዶቹ ለቃለሁ አለ፣ ሌላ የሚሰጠው ካሳቷልና። ዳግመኛም ጌታችን ኢየሱስ አሰምቶ ተናገረ፣ ነፍሱንም ለእግዚአብሔር አብ ለእግዚአብሔር መንፈስ ቅዱስ አደራ አለ። በሥልጣን አንድ ስለሆኑ አባቴ ነፍሴን በእጅህ አደራ አላለው። እግዚአብሔር አብ አባቱ ነውና እግዚአብሔር መንፈስ ቅዱስም የአባቱ እጅ ነውና ይህም አደራ ማለቱ ስለ ነፍሱ አይደለም። እርሱ ራሱ እኔ ነፍሴን ከሥጋዬ እለያታለሁ፣ ዳግመኛም አስነሣታለሁ፣ ያለ እኔ ፈቃድ ነፍሴን ከሥጋዬ የሚለያት የለም ብለዋልና፣ እኔ በፈቃዴ ሥጋዬን ከነፍሴ ለይቼ በመቃብር አኖራታለሁ እንጂ ዳግመኛም ማስነሳት ዘንድ ስልጣን አለኝ፣ በመስቀልም በመቃብርም ማኖራት ዘንድ ይቻለኛል፣ እኔ በፈቃዴ ነፍሴን ከስጋዬ እለያታለሁና። ነገር ግን ነፍሱን አደራ በማለቱ የእኛን ነፍስ ወደ አባቱና ወደ መንፈስ ቅዱስ አደራ ብሎ መልኩ ፈጽሞ ክፉ ከሚሆን ከሞት እጃዳነን። ጌታችን ኢየሱስም ትንቢት ሁሉ እንደ ተፈጸመ ባየ ጊዜ መጽሐፍ የተናገረው ይደርስ ዘንድ በሙታን ለማዱ ጠማኝ አለ። በድምፅ አንደበቱ በቱ ደርቋልና ጉሮሮም ተጣቅቷልና ቀድሞም በጎዳና ሲሄድ በድምፅ ደክሟል፣ ሰውነቶቹም በድምፅ ታስሯል እና ምንጭ ካለበት ስፍራ ተቀምጦ ከሳምር ሴት ውሃ ለመነ። ይህችም የሳምር ሴት አላጠጣቸው እኔ ሳምር አገር ሴት ስሆን አንተ የአይሁድ ወገን ስትሆን እንዴት እኔን ውሃ ጥጭኝ ትለኛለህ አለችው እንጂ አይሁድ ከሳምር ሰዎች ጋር በሥርዓትና በባህል አይተባበሩምና፣ እርሱ ግን ለዘላለሙ የማይደርቅ የሕይወት ውሃ ያለው ባለጸጋ ፈጣሪ ነው። እርሱ ግን ሁለት ሁለት ሦስት ሦስትን ሥራ በሚይዝ የስድስቱን ጋኖች ውሃ በባሕሪው ጠጅ ያደረገ ከሃሊ ፈጣሪ ነው። ለሰርግ የተጠሩትንም ሰዎች አጠጣቸው። በጠጡም ጊዜ ከጠጁ ጣዕም የተነሳ ደነቁ። ሙሽራውንም ጠርተው ሰው ሁሉ አስቀድሞ ያማረውን ጠጅ ያጠጣል፣ ከጠገቡ በኋላ ግን ተራውን ጠጅ ያጠጣል። አንተ ግን ማለፊያውን ጠጅ እስካሁን አቆየው አሉት። እንደዚህ የሕይወት ውሃ ያለውን ባለጸጋ ፈጣሪን፣ እንደዚህ የስድስቱን ጋኖች ውሃ ጠጅ ያደረገ ከሃሊ የሆንን አምላክ በተጠማ ጊዜ ከርቤና የበለስ ደም የተቀላቀለበት መጣጣና የበግ ሐሞት አጠጡት። ማቴዎስም እንዲህ ብሏል፣ ከእነሱ አንዱ ፈጥኖ ሄዶ በአይነ በጎ መጣጣውን አምጥቶ በዘንግ አስሮ አጠጣው ብሏል። ዮሐንስም እንዲህ ብሏል፣ በዚያ መጻጻ የተመላ ዕቃ ወይም ማሰሮ ተቀምጦ ነበር። ነርሳቸውም መጻጻቸውን በሰፍነጉ መልተው በስምዛ ወይም ሰንሰል ዘንግ አስረው ወደ አፉ አገናኙት ተጠመቁበትም ጌታችን ኢየሱስም መጣጣውን ቀምሶ በመጽሐፍ የተጻፈ ሁሉ ደረሰ ተፈጸመ አለም። በጉሮሮ መጠማትና በአንደበቱ መድረቅ ከሥጋዊና ከነፍሳዊ መጠማት አዳነን። በቀትርም ጊዜ የዝሆን ሐሞትና ከርቤ የተቀላቀለበት መጣጣን በመጠጣቱ በዘጠኝ ሰዓትም መጣጣንና የበግ ሐሞትን በመጠጣቱ የጣፈጠ የበለስ ፍሬን ስለ በሉ ስለ አዳምና ስለ ሔዋን ከፈለም ለእኛም መሪር የሆነ ሞትንና እርግማንን አጠፋልን። ከዚህ በኋላ ጌታችን ኢየሱስ ሳይሞት ራሱን ወደ ቀኝ ዘንበል አደረገ፣ አሸናፊ ነውና። ከሞተ በኋላ ግን ራሱን አላዘነበለም። ሞት እንደሚበረታባቸው እንደ ሞቱ ሰዎች አይደለምና ከሞቱም በኋላ ራሳቸውን ወደ ግራ ቀኝ እንደሚያዘነብሉ አይደለምና ጌታችን ግን ራሱን ወደ ቀኝ በማዘንበሉ እኛን ከግራ ወደ ቀኝ አሳለፈን። ጌታችንም ራሱን በማዋረዱ ራሳችንን ከመዋረድ ወደ ልዕልና እናወጣን። አክሊለ ሦክም በመቀዳጀቱ እኛን ጌታችን የደህንነት ራስ ወርቅ የማያልፍ የክብር አክሊል አቀዳጀን። ጌታችን ኢየሱስን ንጉሥንና እግዚአብሔርን እንደበደለ እንደ ነፍሰ ገዳይም በእንጨት ሰቅለው ገደሉት። በምሳሌ የነገራቸውን አላሰቡምና፣ አንድ ሰው የወይን ተክል ተከለ፣ የሚጠብቅበትን ግንብ ሠራ፣ ውድማም አበጀለት ወይኑንም የሚጠብቅለት ሹም ሹሞ ሄደ። የሚያፈራበትም ሰዓት በደረሰ ጊዜ ከወይኑ ፍሬ አምጡ ብሎ ብላቴኖቹን ሰደደ። ተክል ጠባቂዎቹም ብላቴኖቹን ይዘው ከእነሱ የገረፏቸው፣ የመቷቸውም፣ የደበደቧቸውም እየገደሏቸውም አሉ። ከቀድሞቹም የሚበዙ ብላቴኖቹን ሰደደ። እነርሱንም ገደሏቸው። የሚወደውም አንድ ልጅ ነበረው። ልጄንስ ያፍሩታል ብሎ ሰደደው። ወይን ጠባቂዎቹም ልጁን ባዩ ጊዜ እርስ በእርሳቸው እንዲተባባሉ ወራሹ ይህ ነውና እንግደለው ርስቱንም እጅ እናድርግ ብለው ያዙት፣ ከተክልም ቦታ ወደ ውጭ አውጥተው ገደሉት። የተክሉ ባለቤት እነዚህን ምን ያደርጋቸዋል? መጥቶ ይገላቸው የለምን? ወይኑንስ ፍሬውን በየጊዜው ለሚሰጡት ለሌሎች ሰዎች ይስጣቸው የለምን ብሎ የነገራቸውን አላስተዋሉምና ይህ ምሳሌ በአይሁድ ደረሰባቸው። ነቢያትን እንደገደሉ የፍርድና የሕግ ባለቤት ልጁን የገደሉት አይሁድ አባቱ በሮማውያን እጅ ገድለዋቸዋልና ከእነሱም ክህነታቸውን፣ ሕጋቸውን፣ መንግሥታቸውንም አሳለፈባቸው። የሃይማኖታቸውን ፍሬ ለሚሰጡ ሌሎች ሰዎች ሰጠባቸው። በሞት ጊዜ ደቀ መዛሙርቱን ሳያውቅ ድንገት ገደሉት እንዳይሉ አስቀድሞ በምሳሌ ብዙ ቀን ነገራቸው። እነሆ ኢየሩሳሌም እንወጣለን የሰው ልጅንም ይዘው ለክፉ ሰዎች አሳልፈው ይሰጡታል፣ ብዙ መከራ ያጠኑበታል፣ ሰቅለውም ይገሉታል፣ በሦስተኛው ቀን ይነሳል አላቸው። ዳግመኛም የሰው ልጅ ይመሰገን ዘንድ ጊዜው ደረሰ አላቸው። የስንዴ ቅንጣት ከምድር ካልወደቀች ካልፈረሰች፣ ብቿን ትኖራለች፤ ከሞተች ከፈረሰች ግን ብዙ ፍሬ ታፈራለች ብዬ በእውነት ነግራቸዋለሁ። ዳግመኛም ጌታችን ኢየሱስ ይህ ዓለም የሚፈረድበት ጊዜ ደረሰ። እንግዲህ የዚህ ዓለም አበጋዝ ወይም ዲያብሎስ ይፈረድበታል፣ ከሰው ለይተው ይሰዱታል። እኔም ከተሰቀልኩ በኋላ ሁሉንም ወደ እኔ ስባለሁ፣ ወገኔ አደርጋቸዋለሁ። ይህንንም ማለቱ በማናቸውም ሞት ይሞት ዘንድ ስላለው ሲነግራቸው ነው። ሕዝቡም ክርስቶስ ዘለዓለም ጸንቶ እንዲኖር በኦሪስ ሰምተናል እንዴት አንተ ይሞታል ትለናለህ? የሰው ልጅ ማን ነው አሉት። ዳግመኛም ጌታችን ኢየሱስ ጥቂት ቀን ከእናንተ ጋር እኖራለሁ፣ ጨለማ ወይም ሞት ሳይደርስባችሁ ተመላለሱ፣ እመኑ አላቸው። በጨለማ የሚሄድ የሚሄድበትን አያውቅምና፣ ብርሃን ሳለ በእርሱ እመኑ የብርሃን ልጆች ትሆኑ ዘንድ። ይህንንም ካላቸው በኋላ ተሰወራቸው። ዳግመኛም ቸር ጠባቂ እኔ ነኝ። ቸር ጠባቂ ሰው ግን ስለ በጎቹ ተላልፎ ይሞትላቸዋል። ዳግመኛም የሰው ልጅ ሊያገለግሉት አልመጣ እርሱ ሊያገለግል ነው እንጂ ስለ ክፉ ሰዎች ራሱን አሳልፎ ሊሰጥ ነው አላቸው። ዳግመኛም ጌታችን ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? አላቸው። ዳግመኛም ጥቂት ቀን አታዩኝም፣ ዳግመኛም ጥቂት ቀን ታዩኛላችሁ ስላልኳችሁ እኔም ወደ አባቴ ይሄዳለሁና እናንተም እንድታለቅሱ እንድታዝኑ በእውነት ነግራችኋለሁ። ዓለሙ ግን ደስ ይለዋል። እናንተ ግን ታዝናላችሁ። ነገር ግን ሐዘናችሁ ደስታ ይሆንላችኋል፣ ወደ ደስታ ይለወጥላችኋል። ሴት ቀኗ ደርሶ በምትወልድበት ጊዜ እንድታዝን፣ ልጅ ከወለደች በኋላ ግን ስለ ደስታዋ መከራዋን አታስበውም። ወንድ ልጅ በዓለም ወልዳለችና፣ እናንተም እንደዚሁ ታዝናላችሁ። ነገር ግን እንደገና አያችኋለሁ፣ ልባችሁም ደስ ይለዋል። ደስታችሁንም ከእናንተ የሚወስድባችሁ የለም። ዳግመኛም ጌታችን ኢየሱስ እስከ ሁለት ቀን ድረስ ፋሲካ እንዲሆን ወጡ የሰው ልጅንም ይይዙታል፣ ሰቅለውም ይገድሉታል አላቸው። ይህም የጌታችን ስቅለት በፈቃዱ ነው። በፈቃዱስ ባይሆን ባልገደሉትም ነበር። ይጥሉት ዘንድ ወደ ተራራው ራስ ባደረሱት ጊዜ ከመካከላቸው ተሰውሮ ሳያዩት ሄዷልና ዳግመኛም አይሁድ ይመቱት ዘንድ ደንግያ ባነሱ ጊዜ ከምኵራብ ከአዳራሽ ወጥቶ በመካከላቸው ተሰውሮ ሂዷልና ሊይዙትም በወደዱ ጊዜ ከእጃቸው አምልጦም ወደ ዮርዳኖስ ማዶ ሄደ። ፈቃዱ ስለሆነ ገደሉት እንጂ ስለ እኛ ይሞት ዘንድ ፈቃዱ ነውና፣ ጴጥሮስም እንዳይሞት በከለከለው ጊዜ ጌታችን ኢየሱስ ክርስቶስ ጴጥሮስን ባላጋራዬ ከኋላዬ ወግድ ብሎ ተቆጣው። የሰውን እንጂ የእግዚአብሔርን አታስብምና አለው። ጴጥሮስም በደብረ ታቦር ቤት ሊሠራ በመከረ ጊዜ ጌታችን ኢየሱስ በዚያ ይኖር ዘንድ በግብፅ ተአምራት ካደረገም ከሙሴ ጋር፣ በሹማምንቱም ላይ እሳት ካወረደም ቀናኢ ከሚሆን ከኤልያስ ጋር አይሁድን እንዳይገድሉት ጌታችን ኢየሱስ ምክሩን አልተቀበለውም። ከደብረ ታቦር ወርዶ ስለ እኛ ሞተ እንጂ፣ ከመላእክት ጥቂት አነሰ የማይሞት ፈጣሪ ሲሆን ስለ እኛ መከራ ተቀብሎ ሙቷልና የሚያገለግሉት መላእክትን ከእሳት ከነፋስ የፈጠራቸው እርሱ ሲሆን ሥጋም ከመላእክት ጥቂት አነሰ መባሉ ሞት ስለሚባል መከራው ነው። አነሰ መባሉ በክብር በጌትነት አይደለም፣ በተዋህዶ ከመለኮት ጋር አንድ አካል ነውና። ነገር ግን በመከራውና በሞቱ ስለ አዳም ኃጢአት የበደሉትንም ያልበደሉትንም ከአዳም ጀምሮ እስከ ሙሴ ድረስ የገዛቸው ሞትን አጠፋው። ሁሉም በአዳም አምሳል ተፈጥሯልና፣ ለጌታችን ግን ሞት አይገባውም እንደ ሰው በዘር አልተወለደምና እርሱም አልበደለምና። ጌታችን ኢየሱስ ግን ሙት ተሰቀል ያለውን ትእዛዝ ተቀብሎ ለሞት ደረሰ። የሞተውም በመስቀል ተሰቅሎ ነው። ስለ ሁሉ በእግዚአብሔር ቸርነት ሞትን ተቀብሏልና፣ ለእርሱ ግን የበደሉን ሰዎች ሞትን ተቀብሎ ያድናቸው ዘንድ በኀዲስ ሕግ የተመረጠ መምህር ሆነ። መድኃኒታችን ፈጣሪያችን፣ እርሱ ግን ስለ እኛ ሞተ። ሰውነቱን ለሞት ስለእኛ አሳልፎ ሰጠ። በጳንጦሱ ሰው በጲላጦስ ዘመን ምስክር ሆነ። ከኀጢአታችን ያድነን ዘንድ ለእርሱም ሐዲስ ወይም የበቁ ወገኖች ያደርገን ዘንድ እርሱ ግን በደሙ ወገኖቹን ያከብራቸው ዘንድ ከከተማው በአፍአ ሞተ። እርሱም የሰውን ኀጢአት ለማስተስረይ አንድ ጊዜ ሞተ እኛን ከአባቱ ከእግዚአብሔር ያስታርቀን ዘንድ የባሕርይ አምላክ እርሱ ስለ እኛ ሞተ። በመለኮትነቱ ሕያው ሲሆን በሥጋ ሞተ። አይሁድ ግን ቀኑ ዓርብ ነበርና ሰንበት ስለሆነ እሊህ ሰዎች እንደተሰቀሉ እንዳያድሩ አሉ፣ ሰንበትን ያከብራሉና። ጭፍሮችም ተሰውረው መጥተው ጲላጦስን እሊህን ሰዎች ጭንጭናቸውን ሰብረን እናውርዳቸው ብለው ለመኑት። ከጌታ ጋር የተሰቀሉ ሁለቱንም ሰዎች ጭንጭናቸውን ሰብረው አወረዷቸው። ጭፍሮችም ወደ ጌታችን ኢየሱስ በደረሱ ጊዜ ፈጽሞ እንደ ሞተ አይተው ጭኑን አልሰበሩትም። ከጭፍሮቹ አንዱ ከሞተ በኋላ በአስራ አንድ ሰዓት ተኩል ጭኑን ስላልሰበሩት ተቆጥቶ መሞቱንና አለመሞቱን ያውቁ ዘንድ በሰሩለት በታላቅ ጦር ጎኑን ወጋው እንጂ ጌታችን ኢየሱስንም ጎኑን በወጋው ጊዜ ጥሩ ውሃ ትኩስ ደም ፈሰሰ። ደሙም ከውሃው ጋር አዳምን ለማዳን መቃብሩን ዘልቆ በአዳም አጽም ላይ ፈሰሰ። እንደ ሩቅ ብእሲ ደሙ ደርቆ የሞተ አይደለምና መላእክትም ደሙን በእሳት ጽዋ ተቀበሉት። ያየውም ሐራዊ ምስክር ሆነ፣ ምስክርነቱም እውነት ነው። እርሱም እናንተ ታምኑ ዘንድ እውነትን እንዲያስተምር አወቀ። ይኸውም የተደረገ መጽሐፍ አጥንቱን አትስፈሩ ብሎ የተናገረው ይደርስ ይፈጸም ዘንድ ነው። ዳግመኛም ሁለተኛው መጽሐፍ ጎኑን የወጉት ሰዎች በተአምራት ያዩት ዘንድ አላቸው ብሏል። የጌታችን የኢየሱስ ነጠብጣብ ሁሉ የፈሰሰው በጥፌና በበትር በመመታቱ ነው፣ በመሬት ላይ በመጎተቱና በመረገጡ ነው፣ በመገረፉና በመደብደቡ ነው፣ የሸዋ አክሊልም በመቀዳጀቱ ነው፣ በጦርና በችንካር በመወጋቱ ነው እልፍ ዘጠኝ ሺህ ከአንድ መቶ ሃያ አምስት በሚሆን በተቀበለው መከራ ሁሉ ነው። በዚህም በመወጋቱ በፈሰሰው ደም የእሳት በትርና የእሳት ጦርና የእሳት ሰይፍን በያዙ በሱራፌልና በኪሩቤል እጅ አምስት ሺህ አምስት መቶ ዘመን የተዘጉ ሦስቱን የገነት በሮች ከፈተልን። እነርሱን ከሦስት በሮች አስወግዶ በቀኙ የተሰቀለውን ወንበዴ በሰርክ ጊዜ በደሙ ወደ ገነት አገባው። ይኸውም ደም አዳምን ከነልጆቹ እጁን ይዞ ከሲኦል አወጣው። ከሲኦልም ባወጣቸው ጊዜ በነቢዩ በሙሴ ምስጋና መሰገኑት በደሙ ወደ ተከፈተ ገነት ገቡ። በመጀመሪያዊቱ ሰንበትና እሑድ በተባለች በታላቂቱ ሰንበት ሕዝቡን በደስታ ከሲኦል አወጣቸው፣ በገነትም አኖራቸው። ጌቶቼ አብ መንፈስ ቅዱስ ወይ እመቤቴ ማርያም አንቺንም ቃል ኪዳን ግብልኝ እልሻለሁ እማል ልሻለሁ። በነፍሱና በሥጋው በተቀበላቸው መከራዎች ሁሉ በመቸንከሩም የሸዋ ክሊል ተቀዳጅቶ በመሰቀሉ በሞቱም ወደ ሲኦል በመውረዱ በጦር በመወጋት ጌታችን ኢየሱስ ክርስቶስ በመቀበሩ ኃጢአቴን ሁሉ ይቅርትሉ ዘንድ ከኃጢአትም ፍዳ ሁሉ ታድኑኝ ዘንድ ለዘላለሙ አሜን። የቀዳሚት ተአምር በአካለ ነፍስ ያደረገው ተአምር ይህ ነው። ጌታችን ኢየሱስ ከሞተ በኋላ በአካለ ነፍስ ወደ ሲኦል ወርዶ ገሃነምን የሚጠብቁ በረኞች አጋንንት ባዩት ጊዜ ሸሹ። ሰባት መቶ የሚሆኑ የብረት መዝጊያዎችና በሮችን ሰበራቸው። መልአከ ሞትን ወደ ሲኦል አውርዶ ከዚያ አሰረው። ወደ ሲኦልም በመውረዱ ነፍሳችንን ወደ ሲኦል ከመውረድ አዳንን። ለነቢያትም ለደጋጎቹም ሰዎች ሁሉ በአካለ ነፍስ ወርዶ የደህንነትን ምሥራች ነገራቸው። አስቀድሞ ለካዱ ሰዎች በአካለ ነፍስ ወርዶ በንስሐ የእግዚአብሔርን ትዕግሥት ደጅ እየጠኑ ለሚኖሩ ነፃነትን አበሰራቸው። በመከራውና በሞቱ ጊዜ የተደረገ ተአምር ይህ ነው። ቀኝ እጁን ዘርግቶ አጠመቃቸው። በሞት ጥላ በጨለማ ታስረው የነበሩትን ፈታቸው። የታሰሩበትን እግር ብረት ሰባበራል። በቀራኒው ያደረገው ተአምራት ይሄ ነው። አይሁድን ለማጥፋት ሰይፋቸውን በመዘዙ ጊዜ ሰባቱን የመላእክት አለቆች ጌታችን ኢየሱስ በመታገስ ከለከላቸው። በመጋረጃውን መቀደድ በቸርነቱ ቁጣቸውን እንዲመልሱ አደረጋቸው። ከዚህ በኋላ የቤተ መቅደሱ መጋረጃ ከላይ እስከታች ድረስ ከሁለት ተከፈለ። ጠላቱ በጠፋለት ጊዜ ደስ እንደሚለው ሰው ምድርም ደስ ብሎ ተነዋወጠች። በሞቱም ሰማይ ታወከች። ያን ጊዜ ፀሐይና ጨረቃ ከዋክብትም ብርሃናቸውን ሰጡ፣ ጨለማም ተወገደ። ደንጊያዎችም ተፈተቱ፣ መቃብሮችም ተከፈቱ። ከሞቱት ከደጋጎቹም ወገን አምስት መቶ ሰዎች ተነሱ። ከዚህ በኋላ ተነስተው ወደ ኢየሩሳሌም ገቡ። ብዙዎችም ሰዎች ተገልጸው አዩቸው። ጌታችን ኢየሱስም ያስነሳቸው በሞቱ ጊዜ ብቻ አይደለም፣ በሕይወቱም አብርሃምና ይስሐቅን ያዕቆብንና አስራ ሁለቱ ልጆች ነቢይ ሙሴንም ከመቃብር አስነሳቸው እንጂ በእርሱ ስም እንዲያስተምሩ ሦስት ቀን አሰናበታቸው። የከበሩ ሴቶች ሳራንና ርብቃን ራሔልንም አስነሳቸው። የሕይወት ትንሣኤ ነውና ትንሣኤም ሕይወትም ነውና። የመቶ አለቃና አብረውት ያሉ ጭፍሮችም ጌታችን ኢየሱስን ይጠብቁ ነበር። እንዲህ ተጨንቆ እንደሞተና የዓለሙንም መናወጥ ባዩ ጊዜ እጅግ ፈሩ፣ እግዚአብሔርንም አመሰገኑ። ሁሉም አንድ ሆነው በአንድ ቃል ይህ ሰው በእውነት የባሕሪ አምላክ ነው፣ በእውነት የእግዚአብሔር የባሕሪ ልጁ ኑሮአል፣ አሉ የተሰበሰቡት ሁሉ ጌታችን ኢየሱስን ባዩት ጊዜ ያደረገውንም ይህን ድንቅ ታምራት ባዩ ጊዜ ደረታቸውን ደቁ። እያደነቁም ወደ ቤታቸው፣ ወደ ሀገራቸው ተመልሰው ገቡ። ቀድሞም የሚያውቁት ሰዎች ርቀው ቆመው ያዩት ነበር። ከገሊላም ጌታችን ኢየሱስን የተከተሉት በገንዘባቸውም የሚያገለግሉት ብዙዎች ሴቶች ጌታችን ኢየሱስን ቆመው አዩት። የሆነውንም ነገር ተመለከቱ። የቀዳሚ ታርኬ ሰውን ከሚገዛ ከሞት ዳር እርሳቸውን ታድን ዘንድ ስለ አዳምና ስለ ልጆቹ ኤሎሄ ኤሎሄ ኤልማስ ሰበቅታኒ ብለ የጸለይክ መምህር ሆይ፣ አቤቱ ላንተ እገዛለሁ ለመስቀልህም እገዛለሁና እንዳይን ብሬን ጠብቀኝ፣ በክንፈ ረድኤትህም ሰውረኝ። ፈጣሬ ፈጣሬ በምረት ተመልከተኝ ብለ ወደ ግሩም አባት ጮህ በፍጹም አስታራቂ ቃል ክርስቶስ ወይ ሰውነቴን ስለ አዳም ክፍያለሁና እንዳልክ ጥፋት ይገሰጽ መርገምም ይጥፋ። እንደ በሽተኞች የተጠማ ክርስቶስ ወይ በሟቾች ሰዎች ለማደም ውሃን ይለመንህ። ክርስቶስ ወይ መከራዎችን የታገስክ የማትናገር በግ ክርስቶስ ወይ በሱቱ ኤል ጽዋ የሆድን ውሃ ተጣኝ። የመክሰብትን ወይን ግን በጸና ጽዋ አታጠጣኝ። አንደበት በደረቀ ጉሮሮም በተጠማ ጊዜ አዘኮልና ሐሞትን ያጠጡ ካሰት መምራን እጅግ ግፍ የተቀበልክ ክርስቶስ ወይ ሀጥ እኔን ከኩነኔ ካላዳንክ ከሀገር በአፍአ ለምን ተሰቀልክ? ረቂቅ ወዝን ባወዛኸው ጊዜ መልአከ ሞት ዲያብሎስ ቀድሞ የነሳውን እረፍት ስተውና ክርስቶስ በጲላጦስ ፊት ጥቂት ለመቆም ሰማይና ምድር ለእኔ ቢሆኑ ይህን ክፍልህ እሰጥ ዘንድ አይበቃኝም። ማለ በላይ ወዳለ አባት ነፍስህን አደራ በማለት ከአንተ ጋር ከተሰቀሉ ሽፍቶች ጋር የተቆጠር ሆይ መልአከ ሞት በኃይሉ ነፍስ መለየት እንተወ ነገር ግን በፍጹም ልብህና በፍጹም ሐሳብ ውደደኝ ውደደኝ ከእኔ ጋር ሞት ያለመድከው ልማድ በመስቀል ላይ በደረሰብህ ጊዜ ከእሳትና ከትል መከራ የሰዎችን ነፍሳት ታድን ዘንድ ራስንና አንገትን ዝቅ በማድረግ ሰውነትን የሰጠ የእሳት ሞገድ እንደ ሮቤል እንዳያሰጥመኝ ጌታችን መድኃኒታችን ኢየሱስ ክርስቶስ ወይ መስቀል የሕይወት መርከብ ይሆነኝ። በመቸንከርና ዳግመኛ በመሰቀል ሥጋ ከታመመ በኋላ የሞትክ የሞት ስልጣን የሞትን ሥልጣን ያደከመ ክርስቶስ ወይ ዛሬ ሦስተኛ ማይተ ምን አትፍታብኝ፣ ጥቁር ፈረስንም አታሳይኝ። ከሲኦል ወደ ሞት የምትወርደው ገነት ነፍሳትን ለማውጣት በአንድነት ከነፍስ ጋር አይወረድ በመገለጥ ያለ የመውረድህን ምስጢር ሳመሰግን ወደ ሲኦል ወርዶ ኃይሉን አጥፍቶ የሴጣንን መርኮ ቀማው። በተቀዳጀ አክሊለ ሦክ ራስ የተበሳ ክርስቶስ ወይ በተሰቀለ ሰውነት የተጫወቱ ወገኖች፣ በተሳለ ጦር የወጉ በልቤ ባሰብኩት በቃሌም በተናገርኩት ብበድል የይቅርታ አባት ፈጣሪ ሆይ አንጻኝ። መድረክ እንደሚያገኘው እንደ ሰው ደም አይደለምና፣ ገነትን በደም የከፈትከው ክርስቶስ ወይ በነፋስ አውታር ሞትን ካሰርከው በኋላ ንጉሥ ዳዊት ከመረጠው ከዚህ መክሰፍት በጦር በመወጋት አድነኝ። የእግርህንና የእጆችን ችንካሮች የደረትህንም ችንካር የፊትህን መጸፋትና የራስህንም መመታት ዳግመኛም የጀርባህን ግርፋትና የጎንህን መወጋት አስበ አቤቱ እኔን ይቅርበለኝ። ይቅርባይ ቸር አንተነህና ጌታዬ ኢየሱስ ክርስቶስ ወይ እኔ ባሪያን ከክፉ ነገር ጠብቀኝ ለዘላለሙ አሜን።